ሰላም ውድ ተመልካቾቻችን፣ ለአንዳንድ ወንዶች ለእናንተ እጅግ ቀላሉ ነገር ምንድን ነው ተብለው ቢጠየቁ መልሳቸው የሚሆነው የትኛውንም ሴት በፍቅር አንበረከካታለሁ የሚል ሊሆን ይችላል። ይህ ግን ለብዙዎች ወንዶች የሚሆን አይደለም። ታዲያ ዛሬ የብዙዎች ወንዶች ችግር የሆነውን የሴቶችን ልብ በቀላሉ ለመክፈት የሚያስችሉ ስምንት ወሳኝ ስነልቦናዊ ስልቶችን ይዘንላችሁ መጥተናል። እነዚህ ስልቶች እንደተለመደውና ሌላ ሰው እንደሚነግራችሁ አይደሉም። ከእውነተኛ የስነ ልቦና ጥናቶች የተገኙና በተግባር ውጤታማነታቸው የተረጋገጡ ስልቶች ናቸው። እስከ መጨረሻው ድረስ አብራችሁን ቆዩ። ስልት ቁጥር አንድ እውነተኛ ማንነትን አሳይ። የመጀመሪያውና በጣም አስፈላጊው ስልት እውነተኛ ማንነትን ማሳየት ነው። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ሰዎች በራሳቸው የሚተማመኑና እውነተኛ የሆኑ ሰዎችን ይበልጥ ይወዳሉ። ራስን መሆንህ ልዩና ማራኪ ያደርግሃል። የሌሎችን ሞገስ ለማግኘት ወይም ደግሞ ትኩረትን ለመሳብ ብለህ ማንነትን ለመቀየር አትሞከር። ድክመቶችህንና በጎ ጎኖችህን በኩልነት ተቀበል። ስለ ፍላጎቶችህ እሴቶችህና ህልሞችህ በግልጽ ተናገር። በምትናገረውና በምታደርገው ነገር መካከል ወጥነት ይኑረህ። በጆርናል ኦፍ ፐርሶናሊቲ እና ሶሻል ሳይኮሎጂ ላይ የወጣ አንድ ጥናት እንደሚያሳየው እውነተኛነት ከጠንካራ የፍቅር ግንኙነቶች ጋር በእጅጉ የተቆራኘ ነው። ስልት ቁጥር 2 በጥሞና በማዳመጥ የልቧን ዜማ ስማ። ሁለተኛው ስልት በጥሞና ማዳመጥ ነው። ማውራት ብቻ ሳይሆን ማዳመጥም የልብን መንገድ ይከፍታል። የስነ ልቡና ባለሙያዎች እንደሚናገሩት ሰዎች ሲደመጡና ሲረዱ ዋጋ እንደተሰጣቸው ያምናሉ። ለቃላቶቿ ብቻ ሳይሆን ለድምጿ ቃና፣ ለሰውነቷ ቋንቋና ለስሜቷ ትኩረት ስጥ። ጥያቄዎችን ጠይቅ፣ የአይን ለአይን እይታህን ጠብቅ፣ በምትሰማው ነገር ላይ እውነተኛ ፍላጎት አሳይ። ሀሳቦቿንና ስሜቶቿን ለመረዳት ሞክር። በዚህ ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ በጥሞና ማዳመጥ በጥንዶች መካከል ያለውን ግንኙነት ጥራት በእጅጉ ያሻሽላል። ስልት ቁጥር ሶስት አዎንታዊ ስሜቶችን በመፍጠር የደስታዋ ምንጭ ሆኖ። ሶስተኛው ስልት አዎንታዊ ስሜቶች መፍጠር ነው። ፍቅር ብዙውን ጊዜ ከደስታና ከሳቅ ጋር እያያዛል። የስነ ልቦና መርሆች እንደሚያሳዩት ሰዎች አዎንታዊ ስሜቶችን ከሚያመጡላቸው ሰዎች ጋር መሆን ይፈልጋሉ። ቀልድ፣ አበረታች ንግግርና አስደሳች ጊዜያትን መጋራት ግንኙነታቸውን ያጠናክራል። ፈገግ በል። ቀልዶችን ተናገር። አዎንታዊና ጉልበት ሰጪ ሁኑ። በዙሪያ ያሉትን ሰዎች ለማስደሰት ሞክር። ጥናቶች እንደሚያሳዩት አዎንታዊ ስሜቶች ማህበራዊ ትስስሮችን በእጅጉ ያጠናክራሉ። ስልት ቁጥር አራት ተጋላጭነትን ለማሳየት፣ የልብህን በር በትንሹ ክፈት። አራተኛው ስልት ተጋላጭነትን ማሳየት ነው። ለሌላ ሰው ስሜትህንና ልምዶችህን መጋራት የቅርብ ግንኙነት ለመፍጠር ወሳኝ ነው። የስነ ልቦና ባለሙያዎች እንደሚሉት ከሆነ ተጋላጭነት መተማመንን ይገነባል፣ የቅርበት ስሜትን ይጨምራል። በራስ በመተማመን ስለ ራስህ በመጠኑ መግለጽና በምታካፍላቸው ነገሮች ምቾት መሰማት አስፈላጊ ነው። ስለ ፍርሃቶችህ፣ ሕልሞችህና ያለፉ ልምዶችህ በሐቀኝነት ተናገር። እነዚህን ስትናገር ግን በተገቢው ጊዜ ይሁን። ስሜቶችህን ለመግለጽ አትፍራ። የቅርብ ግንኙነቶች የሚገነቡት ቀስ በቀስ የራስን መረጃ በመግለጽ እንደሆነ ጥናቶች ያብራራሉ። በተለይ ግን ስላሉታዊ ጎኖች ስትናገር ጥንቃቄ በተሞላበት መንገድ ይሁን። ስልት ቁጥር አምስት አድናቆትን በመግለጽ ዋጋ እንዳላት እንዲሰማት ታደርግ። አምስተኛው ስልት አድናቆትን መግለጽ ነው። ሰዎች ጥረታቸውና ማንነታቸው ሲታወቅላቸው ይደሰታሉ። የስነ ልቦና ጥናቶች እንደሚያሳዩት ከሆነ አድናቆት በግንኙነቶች ውስጥ አዎንታዊ ስሜቶችን ያጠናክራል። ለትንንሽ ነገሮች እንኳን አድናቆትን በቃላትና በድርጊት ግለጽ። ምስጋናዎችን በሐቀኝነት ተናገር። የምታደንቃቸውን ባህሪያት በግልጽ ጥቀስ። ለምታደርግልህ ነገሮች ሁሉ አመስግናት። በዚህ ዙሪያ የተደረጉ ጥናቶች እንደሚያሳዩት ከሆነ አድናቆት የግንኙነት እርካታን በእጅጉ የሚያሳድግ ነገር ነው። ስልት ቁጥር ስድስት የፍቅር ቋንቋን በተገቢ መንገድ ግለጽ። ስድስተኛው ስልት አካላዊ ንክኪ ይባላል። በተለይም አካላዊ ንክኪ የፍቅር የመተሳሰብና የቅርበት ወሳኝ መግለጫ ነው። የስነ ልቦና ባለሙያዎች እንደሚሉት አካላዊ ንክኪ ኦክሲቶሲን የተባለውን የፍቅር ሆርሞን እንዲለቀቅ ያደርጋል። ይህም የትስስር ስሜትን ያጠናክራል። ነገር ግን ይህ ሁልጊዜ በአክብሮትና በሁለቱም ሰዎች ፈቃድ ላይ የተመሰረተ መሆን እንዳለበት ማስታወስ ተገቢ ነው። ሁኔታዎች ሲፈቅዱና ምቾት እንደሚሰማት ስታውቅ በቀስታ ንካት። ለምሳሌ እጇን መያዝ ሊሆን ይችላል፣ ወይም ደግሞ ትከሻዋን መደገፍ ሊሆን ይችላል። ሆኖም ግን ሁልጊዜ የሰውነቷን ቋንቋና ምላሿን አስተውል። በአካላዊ ንክኪ ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ የአካላዊ ንክኪ አዎንታዊ ተጽዕኖ በግንኙነት ጥራት ላይ ከፍተኛ አስተዋጽኦ አለው። ስልት ቁጥር ሰባት ሚስጥራዊነትን በመጠበቅ ትንሽ እንድትጓጓ አድርጋት። ሰባተኛው ስልት ሚስጥራዊነትን መጠበቅ ወይም ደግሞ ድብቅ መሆን ነው። ሁሉንም ነገር በአንድ ጊዜ ከመግለጽ መቆጠብ የሰዎችን ትኩረት ይስባል። የስነልቦና መርሆዎች እንደሚያሳዩት ከሆነ ጉጉትና የማወቅ ፍላጎት ጠንካራ ስሜቶች ናቸው። ስለዚህ ቀስ በቀስ መረጃ ስጥ፣ አስደሳች ነገሮችን ደብቅ። በአንድ ጊዜ ሁሉንም ነገርህን አትንገራት። ሁል ጊዜ በቀላሉ ተደራሽ አትሆን። የራስህ ፍላጎቶችና እንቅስቃሴዎች ይኑሩህ። ስለ ወደፊት እቅዶች በከፊል ብቻ በመናገር እንትጓጓ አድርጋት። በዚህ ላይ የተሰሩ ጥናቶች እንደሚያሳዩት ከሆነ ትንሽ ምስጢራዊ መሆን የሰዎችን ፍላጎት እንደሚያነሳሳ ተረጋግጧል። ስልት ቁጥር ስምንት፣ የወደፊት ራእይ፣ ይህን በማጋራት የጋራ ህልሞችን ወጥን። ስምንተኛውና የመጨረሻው ስልት የወደፊቱን ራእይ መጋራት ነው። ስለ ወደፊቱ ጊዜ በጋራ ማሰብና የጋራ ህልሞችን መወያየት የቅርርብ ስሜትን ያሳድጋል። የስነ ልቦና ባለሙያዎች እንደሚሉት የጋራ ግቦችና የወደፊት ተስፋዎች በትዳር ውስጥ የረጅም ጊዜ እርካታን ይተነበያሉ። አብራችሁ ማድረግ በምትፈልጓቸው ነገሮች ላይ ተወያዩ። ስለ ወደፊቱ ጊዜ ያለህን አዎንታዊ ራእይ አካፍላት። እሷን በዚያ ራእይ ውስጥ አካታት። አብራችሁ ልታሳኳቸው የምትችሏቸውን የጋራ ግቦችን ፍጠሩ። በዚህ ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ የጋራ ግቦች የጠበቀ ግንኙነትን እንደሚያጠናክሩ ተመልክቷል። እንግዲህ ውድ ተመልካቾቻችን የሴትን ልጅ ልብ በር ለመክፈት የሚረዱ ስምንት ስነ ልቦናዊ ስልቶችን ተመልክተናል። እነዚህም እውነተኛ በመሆን፣ በጥሞና በማዳመጥ፣ አዎንታዊ ስሜቶችን በመፍጠር፣ ተጋላጭነትን በማሳየት፣ አድናቆትን በመግለጽ፣ አካላዊ ንክክን በተገቢ ሁኔታ በመጠቀም፣ ሚስጢራዊነትን በመጠበቅና የወደፊቱን ራዕይ በመጋራት ናቸው። እነዚህ ስልቶች በፍቅር ሂደት ውስጥ ወሳኝና አስፈላጊ መሳሪያዎች ሊሆኑ ቢችሉም ዋናው ቁልፍ ነገር ግን እውነተኛ መሆን፣ አክብሮት ማሳየትና ጤናማ ግንኙነት መገንባት መሆኑን ፈጽሞ መርሳት የለብን። እነዚህን ስልቶች በአግባቡ በመጠቀም የብዙ ወንዶች ችግር የሆነውን በፍጥነት የሴቶችን ልብ መማረክን መቅረፍ ይቻላል። ፍቅሩ እውነተኛ ከሆነና የምትፈልገው የረጅም ጊዜ ግንኙነት ከሆነ ሁኔታው ራሱ ወደ እነዚህ ስልቶች ይወስድሃል። ምናልባትም ግን ጥድፊያ የተሞላበት ነገር የምታደርግ ከሆንና ትዕግስት አልባ ከሆንክ የሆነ ቦታ ላይ ሊከሽፍ ይችላል። እነዚህን ስልቶች በአግባቡና በኃላፊነት ከተጠቀምክባቸው ግን በእርግጠኝነት የምትፈልጋትን ሴት በእጅ ማስገባት ትችላለ። አሁንም ግን መርሳት የሌለብህ ነገር ቢኖር የእሷንም ፍላጎት ከግምት ውስጥ ማስገባትና ስሜቶቿን በጥንቃቄ በማንበብ መጓዝ ይኖርብሃል። ከዚህ በተጨማሪ ደግሞ ትክክለኛ ጊዜውን የጠበቀ እርምጃ መውሰድ ይኖርብሃል። አንዳንድ ጊዜ አንተ የምታስበውና እሷ የምታስበው ነገር የተለያየ ከሆነና ጊዜውን ያልጠበቀ ከሆነ ልፋትና ትግስትህ ዋጋ አይኖራቸውም። በመሆኑም በጥንቃቄ ተጓዝና የምትፈልገውን በተገቢው ጊዜ ለማሳካት ሞክር። ለፍቅር በምታደርገው ጉዞ ሁሉ እነዚህን ስልቶች እንደ ባትሪ ብርሃን አድርገ ተጠቀምባቸው። ውድ ተመልካቾች፣ የዛሬው ቪዲዮ ይህን ይመስል ነበር። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን አስተያየቶቻችሁን ከታች ባለው የኮሜንት ሴክሽን ላይ ጻፉለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ለሌሎች የምንደርስ አድርጉ። በቀጣይ አስተማሪ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።